እንግዲህ የዋው ልቤን አሾፍሽበት ብሎ ብሩኬ ዘፈነ። ከዛ ሴቷ ደግሞ በፍቅር ላይ አልቀለድኩም ትለዋለች ማለት ነው። ሁለት ናቸው እየተቀባበሉ የዘፈኑት እና እሱ እንግዲህ ያው ብሩኬ ቀለድሽበት ሲላ ቀመጠላ ደግሞ አልቀለድኩም እያለችው እንደሆነ አድርጎን የሰራው ና ብሩኬ እንግዲህ ስለመጣ ደስ ብሎኛል። ያው እንግዲህ ከሀገር ወጣ ምናምን እየተባለ ጭጭጭ እየተባለ ነበር። ና ባይዘው አንዳንዴ እንዲሰማችሁ የምትሆኑት ወይ ደግሞ ልታለቅሱበት የምችሉትን ነገር በደንብ አድርጋችሁ ብታቁ በጣም ጥሩ ነው። ምንድን ነው መሰላችሁ? አንዳንዴ አወዛጋቢ ነገሮች ይፈጠራሉ። ባይዘወይ እዚህ ጋ አሁን ለምሳሌ ብሩኬ እንኳን ምር ከሀገር ውጭ ቢወጣ ይችላል። ይሄንን ቪዲዮ ምናልባት ትናንት ከትናንት በፊት ሰርቶት ዛሬ ፖስት ማድረግ ስለሚችል ማለት ነው። ነገር ግን ስሬስ እንኳን ብሩኬ ውጭ ሀገር ቢወጣ ማለት ዱባይ ሚምጣ አሜሪካ ሚዲያ የትም ሀገር ይሄድ መብቱ ነው። ምክንያቱም ማንኛውም ሰው የሆነ የሚያስጨርሰው ነገር ካለ ግዴታ ነው ማለት እናንተ ይደብራችኋል አይደብራችሁም ብሎ ወይ ደግሞ እናንተ ላስፈቅድ አላስፈቅድ ሳይሆን ግዴታ በህይወቱ ማድረግ ያለበትን ነገር ለማድረግ ማንንም ማስፈቅድ ሆነ የማንንም ጥያቄ መቀበልም አይጠበቅበትም ማለት ነው። ምክንያቱም ባለፈው እንዳያችሁ ዱባይ የመጣው ያው ብዙ ነገሮች የሚያስጨርሳቸው ነበሩ። በዛ ምክንያት መጧል። በድጋሚ ደግሞ ቅምጥሌን ዟት መጡ። ያኔም እንዳያችሁት የሚያስጨርሳቸው ነገሮች አሉ እያሉ ነበር። ያኔም እንደዛ ነው የመጣ ማንም ሰው በጣም በተለይ ዱባይ ዱባይና ኢትዮጵያ ባይዘወይ ይሄ የሆነ እጅና ጓንት ናቸው። ዱባይ ላይ በጣም ብዙ ነገሮች የምትፈልጉት ነገር አለ እዚህ መጣ ይወስዳሉ። ከዛ ደግሞ ብዙ ነገሮች እዚህ አምጥቶ ይሸጣሉ ምናምና በዛ በዛ መልኩ ብሩኬ፣ የብሩኬ ህይወት ወይ ደግሞ የቅምጥሌን ህይወት ሙሉ በሙሉ አናውቅም። ቤተሰብ የምናውቀው ዩቱብ ላይ መጠው ፖስት የሚያደርጉትን ቲክታክ ላይ መጠው ፖስት የሚያደርጉትን ብቻ እንጂ ዳይሬክት በቃ ውስጥ ላይ ምንድን ነው ያለው ነገር የሚለውን ነገር አናቅ ምናቀው የእነሱ እንዳልኳችሁ ፔብሊክ አምጥተው ያሳዩንን ወይ ደግሞ እያወቅ ነውን ብቻ ነው እንጂ ከዛ ውጭ በህይወታቸው ምንድነው የሚያደርጉት? ምንድ የሚያስፈልጋቸው? ስራቸው ምንድነው? ምንድነው ይህን ሁሉ ነገር የምናቀው ነገር የለም ማለት ነው። በጣም ብዙ ሰዎች አይታችሁ ከሆነ አክተሮች፣ በጣም ብዙ ሰዎች ይመጣሉ ዱባይ ላይ በጣም ብዙ ነገር ለማድረግ ማለት ነው የሚጨርሷቸው ስራዎች ይኖራሉ ምናምናም በብዙ ምክንያት እዚህ ጋር ይመጣሉ። በጣም ብዙ ጋፕ ማድረግ ያለባቸውን ስራ ጋፕ እያደረጉ ማለት ነው። ስለዚህ ብሩኬ ወይም ቅምጥሌ ግን የሆነ ነገር ሲያደርጉ እር ያትበሉ መብታቸው ነው። ህይወት ይቀጥላል። ህይወት ደግሞ የግል ነው አይደል? ህይወት የግል ነው ቤተሰብ። ስለዚህ አንዳንዴ የማይሆን ነገር ባታደርጉ በጣም ደስ ይለኛል። እዚህ ጋር እንግዲህ እንደምታዩት ሰሞኑን ትናንት በጣም ብዙዎቻችሁ ቴክስት እያደረጋችሁ ልኝ ነበር ና አረብና ትሽንን ፎቶ ተለቋል፣ የት ነው የተለቀው እያላችሁ ነበረ። ተለቋ አደለም። እንግዲህ ቲክታክ ባይ ዘ ወይ ባለፈው ያልኳችሁ ለዚህ ነው። አሁን ላይ በጣም ብዙ ነገር አላምንም ያልኳችሁ ለዚህ ነው። እና እዚህ ጋር እንደምታዩት ቅምጥሌም የሆነ ቦታ ፖስት አደርጋ፣ ብሩኬም ደግሞ የሆነ ቦታ ፖስት አደርጎ፣ ማለት ሁለታቸውም ስልክ እያዩ ነው። እና ማለት በቃ ቲክታክ ይህ አይ ምንድነው? አይ አሊ ነው ምናምን የሚባል እንደዛ የሚባል አፕሊኬሽን ስላለ እንደምታዩ በጣም ብዙ ነገሮችን ያቀነባብራል። ስትፈልጉ ሰው ማተቃቀብ፣ ስትፈልጉ ማስረገዝ፣ ስትፈልጉ ማስወለድ፣ ስትፈልጉ ደግሞ ስልክ ሰዓት ይዘ ስልክ እንዳያዛቸው የሚያደርግ ከዛ ምን ትዝ አለኝ። በቃ ማታ ላይ የሚጻጻፉት ቴክስት ብሩኬ ምናለ ባለፈው ብታይ ቴክስት የተጻጻፍ ነው ብታዩት፣ ይገርማችኋል። አንድ ቀን እንኳን ሳንገናኝ ብንቀር ያለው ነገር ትዝ አለኝና በቃ ምን እየተጻጻፉ ወይም ብዬ ብዙም ብዬ ስገምት ምን ይጻጻፋሉ መሰላችሁ ማታ ላይ ማለት ነው። ቅምጥል ተኛሽ እንዴ? ማን ነው ቅመሜ ነው የሚላት ብሩኬ፣ ብሩክ ቅመሜ ተኛሽ። እዛ ደግሞ ቅመሜም ትላለች፣ አይ አልተኛውን ቡቡ፣ አንተስ ትለዋለች ማለት ነው። ከዛ እኔ እኮ እንቅልፍን ብኛለኝ፣ ምን ይሻላል? እሺ፣ በቃ ትንሽ እናውራ ምናምን እየተባባሉ እንግዲህ፣ በዛ ሲያወሩ ሲያወሩ፣ ከዛ ወድሻለሁ ወዳሉ ተባብለው ሾ ይባባላሉ ማለት ነው ና ይተኛሉ ማለት ነው። እንደምታያቸው እንግዲህ ልክ እንደዚህ ነው። በቃ ማታ ላይ ሲተኙ እንደዚች ነው፣ አውርተው የሚተኙት ከዛ ውጭ ግን ምንም አይነት ነገር ብሩኬን ክፉ ነህ፣ በደልካት ምናምን የምትሉ ሰዎች አይቻለውኝና ቅምጥሬንም ደግሞ ምን አይነት ሴት ነች ምናምን እያላችሁ ደግሞ እየተሳደባችሁ ያላችሁ አላችሁና፣ በምትሳደቡት ልክ፣ አፋችሁን በምትከፍሉት ልክ እናንተ ጭንቅላታችሁ ውስጥ ምን አይነት ቆሻሻ ነገር እንደተሰበሰበ ነው የሚያሳየን። ባይዘው እንጂ እሷ ምርጥዬ፣ ቆንጅዬ፣ ደስ የምትል የስራ ሰው ጀግና ሴት ነች እንጂ ክፉ ሴት አይደለችም። ስለዚህ እናንተ እሷ ለት መኩባትም ደሰድባትም የምትገቡ ሰዎች አይደላችሁም። ትልልቅ ሰዎች ናቸው። እናንተ እሷ እንደውም የልጅ ልጃችሁ ትሆናለች። እንደውም ጀግና ነች ጎበዝ ነች ለልጅ የምታስተምር ይልናለች ብላችሁ ለልጆቻችሁ ወይ ደግሞ ለእናንተም ሆነ መማር ያለባችሁን ነገር ብትማሩ ባይ ነኝ። ገባችኋ አይደለ እንጂ ከእሷ መጥፎ ነገር የሆነ መጥፎ ነገር መናገር ለእሷ መሳደብ ትንሽነታችሁን ያሳያል። ትልልቅ ሰዎች ናችሁ ግን የሰው ልጅ በእድሜ ትልቅ መሆኑ ሳይሆን አመለካከታችሁ በጣም ቅንጣት ታክል ሊሆንች ትንሽዬ። እንዴት አድርገ ልንገራችሁ በምን መልኩ ላስረዳችሁ? የእናንተ የምታስቡትን አስተሳሰብ የአራት አመት ህጻኔ ያስበዋል። ገባችሁ? ስለዚህ ጭንቅላታችሁን ኦፕን አድርጉት። የሆነ መልካም ነገር ሰብስቡበት መጥፎ ነገር ከምሰበስቡበት ማለት ነው። ልክ አይደላችሁ። እናንተ እሷን የምትሳድም አቅሙ ሞራሉም አይኖራችሁ፣ ስርዓት ይኖራችሁ፣ ምንም መጥፎ ነገር ትናንት እንኳን እኮ ስራ እንኳን እየሰሩ በዚህ በድራማ መሀል እንኳን ሁና፣ ብሩኬን ከጠላችሁት አትስደቡት፣ መጥፎ ነገር አትበሉት፣ አልፋችሁት ሂዱ። አለማየት ይቻላል። እያያችሁ ጨጓራችሁን ከምትታመሙ፣ ኃጢአት ውስጥ ከምትገቡ፣ መጥፎ ነገር ከምታደርጉ፣ ስደት ለሆናችሁ እርስ በርሳችሁ ከምትሰዳደቡ፣ እርስ በርሳችሁ ከምትቆሳሰሉ አለማየት አለ። እኔንም ቢሆን ማየት ካልቻላችሁ አትዩ። ብሩኬንም ቢሆን እንደዛ ብላ ተናግራለች። ገባችሁ? እናንተ ግን መቼ እንደምትበስሉ መቼ ትልቅ ሰው ልትሆኑ እንደምችሉ አላውቅም። እየነገረቻችሁ እንኳን አታደርጉ እያለቻችሁ እንኳን ታደርጋላችሁ። ምኑ ናችሁ ነው ማለት። ስለ እሱ መልካም ልጅ እንደሆነ እሷን ሊጎዳት የማይችል ልጅ እንደሆነ ደጋግማ ተናግራለች። እስቲል እንኳን የሚጎዳት ሊጎዳት የሚችል ልጅ ቢሆን እንኳን ራሷን ራሷ መጠበቅ የምችል ልጅ ነች። ገባችሁ። ማንም ለራሱ ያውቃል። ይሄ የሆነ አይደለም ብሩኬና ቀምጥ ላይ ቀርቶ ማለት ነው ሌላ ሰዎች ማንም የሚጎዳቸውም ይጠቅማቸውን ማን ከነሱ ጋር ይሄዳል ማን ከነሱ ጋር ሄድ የሚለውን በደንብ አድርገው ያውቃሉ። በአጭሩ ምንድን ነው ማንም ስለማንም ሕይወት አይመለከተውም። ገባችሁ? አደላ ይሄ ለእንትና ተደርቤ እንደዚህ ያደርጋለሁ ለእንትና ተደርቤ እንደዚህ ያደርጋለሁ የሚለው ነገር ስለማይጠቅም እኔ በሕይወት አንድ ነገር ልንገራችሁ። ማልወደው ማልፈልገው ነገር ይሄ ተደርቦ አንድ ሰው ማጥቃት ብቻ ለብቻ ምናልባት የሚጋፈጠኝ ሰው ልጋፈጥ ይችላሉ። ከዛ ውጪ ይህ ተደርቦ ጥቃት በጣም ነው ምጠለው እንደውም የሆነ ሰው ባልወደውም ባላከብረውም ምንም ቢሆን ያን ሰው ማየት እንኳን ቢደብረኝ ማለት ነው። የሆነ የተደራረበ ነገር ሳይ ወደዛኛው ሰው ነው የምሆነው። ወደ ምንድን ነው የሚባለው ይሄ ተደራርበው በሚወቅጡት ሰው በኩል መሆኑን የምፈልገው። ገባችሁ? ይ በአንድ ላይ ሆሆ አለ አይደል? ይሄ ግርግር አይነት ነገር፣ በግርግር አንድ ሰው ማሸነፍ፣ በተለይ ሶሻል ሚዲያ ላይ ያለ ነገር ግርግር፣ በግርግር ሰዎቹን ማሸነፍ ወይ ደግሞ ምንድን ነው የሚባለው ግሩፕ አድርጎ አንድ ሰው ለማጥቃት መሞከር ልክ አይደለም። ስለዚህ በሁለታቸውም በሁለታቸውም በኩል የሆነ ጉሩፕ እየሆናችሁ አንዱ ሰው ለማጥቃት የምታደርጉት ነገር በጣም ያስጠላል። በተለይ ደግሞ እናትን አትንኩ። የሆነ ነገር ሲፈጠር ራሱን ያን ሰው መሳደብ፣ መተቸት ምናምን ያኔ የተለመደ ነገር ነው። ነገር ግን በዘራ ዛሀርት እናት፣ አባት፣ እህት ወንድ መንካት ልክ አደል? በዛ ላይ ደግሞ የሆነ ሰው የሆነ ነገር ሲያደርግ የንትና ፋሚሊ ስለሆን ይናደርጋሉ ያን ሰው ለምፈልጋችሁ ራሱን አዘቀዘቁም ራሱን ለምን አሰድቡም ለምን የዛ ሶፋ መሊ ስለሆነ ብቻ ያንን ታደርጋላችሁ? ለምሳሌ እኔ የእናቴ ልጅ እህቴ ያለው ነገር ታደርግ ትችላለች። ግን እሷ ባደረገችው ነገር እሷ ትቀጣበት፣ እኔ ምን አገባኝ? ሁሉም ሰው ከአንድ እናት ከአንድ አባት እንኳን ተወልደን ልባችን የተለያየ አይደለም ከሌላ እናት አባት ተወልደን የተለያየ አስተዳደግ አድገን ቀርቶ፣ እንዳልኳችሁ ከአንድ እናት ከአንድ አባት በአንድ አይነት አስተዳደግ እንኳን አድገን አስተሳሰባችን፣ አመለካከታችን፣ መልካችን፣ ሁሉ ነገራችን የተቀያየረ ነው። ተግባባን። ስለዚህ ማንንም ወግናቸው ማንንም አትተቹ። እርስ በርሳችሁ ተከባበሩ። በመጀመሪያ ወል የምደምላችሁ እርስ በርሳችን ሳንከባበር ሌላን ሰው ልናከብር ልንወድን ስለማንችል ቅድሚያ እርስ በርሳችን መከባበሩ መዋደዱ ይበልጣል። ሁለታቸው እርስ በርሳቸው መጠባበቅ መዋደድ ብቻ ምን ልበላችሁ፣ በአንድ አላማ የተገናኙ ልጆች ናቸው። ቅምጥልም ወደፊት ዓላማ ያላት ልጅ፣ ቡራም ደግሞ ለወደፊት ዓላማ ያለው ልጅ። ብቻ ምን ልበላችሁ፣ በአላማ የተገናኙ ልጆች ስለሆኑ ራሳቸውን በራሳቸው ይጠብቃሉ። ራሳቸውን በራሳቸው የፈለጉትን ነገር የማድረግ ሙሉ መብት አላቸው። እኛ ግን በአንዳቸው በኩል ገብተን እኔ ልሰብልሽ እኔ እንደዚህ ልበለልሽ እኔ እንደዚህ ልበለል የሚባል ነገር የለም። ስለዚህ ወደ ቀልባችሁ ተመለሱ። አንዳንዴ ቆም ብለን ካሰብና ቆም ብለን ካየን እኮ ማናችንም ስለማናቸውም አይመለከተንም፣ እውነቱን ስነግራችሁ። ምክንያቱም ሕይወቱን እየኖሩ ያሉት እነሱ ናቸው። እኛ ምንድን ነን? ምን ቤት ነን? እኔ ሕይወት የምኖረው እኔ ነኝ፣ ሌላ ሰው አይደለም የሚኖርልኝ። ማንም ሰው አስተያየት የመስጠት ሙሉ መብት አለው። ምክንያቱም ፔብሊክ የመጣ ሰው ግዴታ ነው ይሄ አስተያየት የፈለግነው ነገር የመናገር ምናምን መብት አለን ግን ይህ ሰውን ከሰው ለይቶ ማንቋሸሽ ምናምን እሱ ግን ልክ አይደለም፣ ተገቢ ስላልሆነ የሰውኛ ባህሪ አይደለም። እና ስለዚህ ጨረቃዎች ከክፉ ነገር ሁሉ ይጠብቃችሁ። በጣም ወዳችኋለሁ ሁላችሁንም። መልካም ጊዜ ሁላችሁ። በድጋሚ እንገናኛለን። ባይ